ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶሽዬ እንደምን አደራችሁ? ደህና ናችሁ? እንደምን ዋላችሁ? ከኔ አልሀምዱሊላህ እዚህ ጋር እንትን ፈጢራ ሊጥ አቦክቻለሁ። እንግዲህ ያረኩበት ትንሽዬ ጨው ነው ያረኩበት፣ ብላ ነገር የለው። እዚህ ጋር የምሰራበት ቅቤ አለ በሱ ነው እንዳመጣው። እሺ እና ይኸው መዳመጫውና ዘጋጅቻለሁ። ሌጡ ናቸው ንዝም የሚበቃኝን ያህል ቆራርጫለሁ ማለት ነው። እና ዳምጬ አሳጋፊይ

እንደዚያ አድርጌ አይብ አደርግና እንደዚያ አድርጌ አጥፈዋለሁ። ከዛ የቀረውን ደግሞ እንደዚያ አድርጌ እንደው አንደች ነገር አስቸጋሪ ነው። አያችሁት። እንደዚያ አድርጌ ከዛ እንደዚያ አድርጌ አጥፍታለሁ። ከዚችንም እንደዚያ አድርጌ አያችሁ። አሁን እዚህ ጋር በነገራችን ላይ ሰራ የሚኮን በደንብ ነው ያጠብኩት በንጹህ ጨርቅ ሰራ የሚሆን ታጠባቸው፣ ችግር የለውም እንደ ትንሽ አረፍ ይላል ማለት ነው። እረፍት ያስፈልገዋል ወይም ሱፍራ ፕላስቲክ ነገር ወይም ፎጣ አዲስ ፎጣ ካላቸው ሸፍኑት፣ ወደዋ ተደምጡት ማለት ነው። ሊጡ ረሃ መሆን ያለበት ሲዳመጥ፣ በኋላ ይሳባል ማለት ነው። እሺ ውዶችዬ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያለንበት አደምዳርቻ አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን መልካም ፈጦር እንግዲህ ሆነልን ስጠፍ ደግሞ ታያቸዋለ እሺ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ የኔ ወዶች እሺ ታገኛችሁ በቅቤ በቅቤ ቅቤ በጣም ያጣፍጠዋል እንደገና ደግሞ በጣም ክርምሽ ክርምሽ እን ያደርገዋል ማለት ነው ከዘይቱ ቅቤ ይሻላል ማለት ነው የምትለጋለቁት ቅቤ ከሌለ ምንም ችግር የለም ማለት ዝብዳም ካለ እንደዛ ፈጢራት ተሰሩ ሳላ ቆንጆ ይሆናል ማለት ነው